ሬቻን ዝም ብሎ ምስጋና ነው። ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈጣን ሃይማኖት አያውቀውም። ይህ ድረስ ሬቻ የሚያከብሩ ሙስሊም ወንድምና እህቶች ውድና የተከበራቸው የቻናላችን ተከታታዮች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም አስተማሪና ቁም ነገር አዘል በሆኑ ቪዲዮዎችን ብቅ ብያለሁ። እስከ ቪዲዮችን ፍጻሜ ድረስ አብሯችን ሆኖ እስከዛ እንደተለመደው የምንለቃቸው ቪዲዮዎች ቫይራል እንዲወጡ ከእናንተ የሚጠበቀው ኮሜንት በማድረግ የበኩላቸውን አስተዋጽኦ እንድታበረክቱ በአክብሮ ትጠይቃለሁ። ዛሬ የምናገርበት ርዕስ ወንድምና እህቶች ሬቻን የሚያከብሩ ሙስሊም ወንድምና እህቶችን በተመለከተ የተወሰኑ ነገራቶችን የምንዳስስ ይሆናል። የሬቻ በዓል ደግሞ ሃይማኖታዊ ይዘት እንዳለው ራሳቸው ሬቻ የሚያከብሩ የዋቂፈና እምነት ተከታዮች የሆኑ አባቶች ምን እንደሚሉ እነስማቸው። ዳይ ወደ እነሱ ቪዲዮ የኦሮሞ አይደለም እሬቻን ዝም ብሎ ምስጋና ነው። ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸውም። አሁንም በደንብ መስተካከል ያለበት ነገር እሬቻ። ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄ ፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ ፕሮቴስታንታል፣ የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች። ምስጋና ሁሌ በቀን ስንት ጊዜ፣ ምናልባትም በየጊዜው፣ በየወራቱ፣ በየወቅቶቹ በየቤተ ክሳናቸው እግዚአብሔርን ያመሰግናሉ። የእነሱ ምስጋና ያ ነው። ለዋቅ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት ሁለት ጊዜ የሚያረጉት የምስጋና በዓል ለእነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። ተናገሩት። የሬቻ አባል የሙስሊምን የፕሮቴስታንትም አይደለም። የምንድን ነው የዋቄ ፈና እምነት የሚከተሉ ሰዎች የሚያከብሩት ሃይማኖታዊ ክብረ በዓል፣ ሃይማኖታዊ ክብረ በዓል እነሱን ማክበር ይችላሉ፣ መብታቸው ነው፣ ከሃይማኖታቸው ስለሆነ ማለት ነው። እኛ ኢዳችን ብለን እንደምናከብረው ሁሉ እነሱን ደግሞ የኢሬቻ በዓል ያከብራል። ስለዚህ እኛ ሙስሊሞች በዓላቶችን የሚደነግግልን አላሁ ሱብሃነሁ ተዓላ ብቻና ብቻ። ስለዚህ የዋቂፈና በዓላቶችን ደግሞ ማክበር በቁርአንም ሆነ በሐዲስ ውስጥ አልተገለጠም። ነገር ግን ዋቄ ፈና ላይ የሚደረጉ ነገራቶች ሁላችንን የምናውቀው ነው። እንዲሁም ደግሞ ውስታዝ ሳዳት ከማል የሬቻ ባል በተመለከተ ምን እንደሚለን እነስማው ዳይ ወደ ዋቄ ፈታዎች ስንመጣ ዋቃ ጉራቻ ይላሉ። ጥቁሩ ፈጣሪ ማለት ነው። ሹፍ ጥቁሩ ፈጣሪ ጌታችን አንድ ቦታ ላይ ራሱን በጥቁር ነገር ገልጾ፣ አልገለጸም። በል እንዲያው አላሁ ኑሩ ሰማዋቲ ወላርድ አላህ የሰማይ ምድርም ብርሃን ነው። አላሁ ኑሩ ሰማዋቲ ሰማዋት ወል አርድ ከዘመን ከዘምን ይላሉ። ፈጣሪን ፈጣሪን እኮ እርጥ ቦታ ላይ ስለሚገኝ ምናደርገው ነው ልናመልከው ነው እርጥ ቦታ የምንሄደው ይላሉ። የእኛ ፈጣሪ እርጥ ቦታ ደረቅ ቦታ የሚባል አይገኙም። የት ነው ያለው? ከሰባት ሰማይ በላይ በዛቱ ከፍጡራኑ ሁሉ በላይ ከአርሽ በላይ ነው። አንድ በል ሁለተኛ፣ እኛ እርጥ ቦታ ሄዳችሁ አምልኩኝ የሚል ሸሪዓ ደርሶናል? አልደረሰን አልደረሰን። ልብ ብላ ስምሬ። ሁለተኛ በመጽሐፍት ማመን ግዴታ ነው አይደል? ግዴታ ነው አይደል? ነው ዋቄ ፈታ ላይ መጽሐፍ የሚባል የለም። ምክንያቱም እኛ የኩሽ ህዝብ እምነት ስለሆነ ቀድሞ ስለመጣ ነው ይላሉ። በመጽሐፍ ያላመነ ታ ክርስቲያኖች እንኳን መጽሐፉን ቢበርዙት እንኳን በመጽሐፍ ያምናሉ አይደል? ስለዚህ ከዋቄ ፈታም አይደለንም። እሬቻ ሲባል መሄድ አይጠበቅበትም ማንም ሙስሊም። በልንዲያውም ሐራሙን አለይ መስቀል ሲባል ለሄዳ የገባው ምክንያቱም ዒሳ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃለሁ፣ አልገደሉትም፣ አልሰቀሉትም ነገር ግን ተመሳሰለባቸው። መስቀል አንሄድም፣ ጥምቀት አንሄድም። ገብቷችኋል አደለ የሁዳዎች እንዲህ አይነት እስልምና አንዴ ከያዝከው በኋላ ጥቅልለ ግባ ሎ ፊሲልሜ ካፈተን ወደ እስልምና ስትገቡ ጥቅልል ብላችሁ ግቡ ነው የተባለው። ኡስታዝ ሳዳት ከማል ክሌር አድርጎ በደንብ አድርጎ ነው ያብራራው። ሰው ይህን ነገር ሰምቶ ሙስሊም ነኝ እያለ ያን ቦታ ከተገኘ ምን ያክል አደጋ እንዳለው ሁላችን የምናውቀው እውነታ ነው። ስለዚህ ወንድምና እህቶች ብሔራችንና ሃይማኖታችሁን አደባሉ። ሃይማኖት ከብሔር ከህይወታችን ራሱ ይበልጣል። ስለዚህ እስልምናችን ከምንም በላይ ነው እንጂ የሰዎችን ክብረ ክብረባል አንተ ሄደ አታደምቅ። አላህ ፊት ትጠየቃለህ። እያንዳንዱ ነገር ማለት ነው። እዛ ላይ የሚደረጉ ነገራቶች አንተን ተከትለው ሄደው የሆነ ሰው ያን ነገር ካደረገ ነገ አላህ ሱብሐነሁ ወተዓላ ዘንድ ከነሱ ሳይቀነስ አንተ የዛ ኃጢአት ተከፋይ ትሆናለች። ምክንያቱም ሰዎች ወደ ወንጀል መርተሃልና ማለት ነው። በመቀጠል ደግሞ ሬቻን በተመለከተ ትልልቅ መሻይሆች ትልልቅ ዓሊሞች ምን ብለዋል? እስቲ እንስማው ይህን ወንድማችን። ሻአደም ቱላ እንዲላሉ ኢሬቻ ላይ ሄዶ የመጣ ሙስሊም ሻው ሮስዶ ሻአዳ ይዞ እንጂ ወደ መስጊድ እንዳይገባ። እና ምን ልላችሁ ነው ኢሬቻ አሁን ወይ ቅዳሜ ወይ እሁድ። የሚከበረው ይሄ እሬቻ ከእስልምና ጋር ምንም ያገናኘው ነገር የለም። አሁን ነው ያሉ ሙስሊሞች እሬቻ ከእስልምና ጋር ያገናኘውም የኦሮሞ ባህል ነው እያሉ ሄዱ ያከብራሉ። ነገር ግን እሬቻ ውስጥ የሚደረገው ታላላቅ የሆኑ አደጋዎች አሉ። እሱም ዋቀ ጉራቻ፣ ጥቁሩ ጌታችን እያሉ እዛ የሚናገሩት ነገር አለ። አላህ ሱብሓነሁ ወተዓላ በቁርአኑ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቹ ጌታቸው ጥቁር ነው ብለው አላስተመሩን። ጌታን ማመስገን ሳልተባለ ሳር የተነከረ በውሃ ውስጥ የሚረጨው ይሄም ታላቅ የሆነ ከእምነት ጋር የሚጣረስ የሚጋጭ ነው። ነቢ ሰለላሁ ዓለይሂ ወሰለም አላህን የቱ ጋር እንደምናመሰግነው በስትክክሉ በሐዲስና በቁርአን አስደግፈው አስተምሮናል። ይሄ ነገር ሙስሊሞች ልትጠነቀቁ ይገባል። ይሄም ቪዲዮ በተሻላቸው አቅም ሼር ማድረግ ተባበሩን። መንደላላ ኸይሪ ከፋዒሊሂ አሰላሙ ዐለይኩም ወረሕመቱላህ ወበረካቱ። ተመልከቱ ወንድምና እህቶች ይህን ያክል ማለት ነው። አደገኛ ነው። ሰው ገና የማያከብረው ለምንድን ነው ወይም መስቀል ወይም ደግሞ ፋሲካ ምናም የሚሉት ክርስቲያኖች የሚያከብሩት ክብረ በዓል እኛ ሙስሊሞች የማናከብረው ለምንድን ነው? ገና ማናከብረው ለምንድን ነው? በክርስቲያኖች አስተሳሰብ አዳም በሰራው ኃጢአት ምክንያት እ ፈጣሪ እኛ ሊምረን በሴት ማጸን እራሱ ተወለደ ወይም ደግሞ አንድያው ልጁ እንዲወለድ አደረገ ይላል። አውዙ ቢላ። ይሄን ነገር ምንድን ነው ብለን እንተዋዋለን አይደለ አና እሱ ያከብሩ አይመለከተን። መስቀልም፣ እንደዚያ እኛ አይመለከተንም። ኢየሱስ ፋሲካም ኢየሱስ የተሰቀለበት ቀን ብለው ሲያከብሩ፣ እንዲህ የዓለማቱ ጌታ አላህ Subhanahu Wa Ta'ala ከዚህ ሁሉ የጠራ ስለሆነ አናከብርም። ጥምቀትም አናከብርም እንላለን። ኢሬቻ ሲሆን ለምንድን ነው የምታከብረው? ሙስሊም ወንድምና እህቶች፣ ምክንያቱም እዛ ላይ የምትገኙ ከመቶ ፐርሰንት ሃምሳ ፐርሰንቱ ሙስሊሞች ስለሆናቸው ሀይቃ ማለት ነው። ወደ ራሳቸው ተመለሱ። የሚሰሩ ነገራቶች ግልጽ ናቸው። የሆነ በጭፍና አንድ ዲናችንን እንከተል ሲጀመር ይህ ሽርክ ነገር ባይኖርበት እዛ ራሱ ማለት ነው ሽርክ ነገር ባይደረግ ራሱ በየአመቱ ክብረ ባል ተደርጎ የተያዙ ነገራቶች ዲነል ኢስላም የደነገገው ነገር መሆን አለበት። አራት ነጥብ ነቢዩ ዐለይሂ ሰላቱ ወሰላም ናቸው አይሁዶች ሲጫወቱ ጊዜ አላህ ለናንተ ከዚህ የተሻለ በዓላትን ሰጣችሁ፣ ዒደል አድሃና የረመዳን መጨረሻ ዒደል አልፊጥርባል፣ እነዚህ ሁለቱን ሰጣችሁ፣ አላህ ሰጣችሁ፣ በእነዚህ ተደሰቱ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። አንተ ግን ዋቂፈና ሃይማኖትን የሚከተሉ ሰዎችን የሚያከብሩትን ነገር ለምን ሂደት አከብራል? አሁን ለምን ኢሬቻ ይከበራል? አይደለም ሰው ያመነበትን ነገር ማክበር ይችላል። ነገር ግን እዛ ላይ የምትገኙ ወንድምና እህቶች ነው፣ ይህን መልክት ማለት ነው እንግዲህ ከአባቶች ስብሰባ ላይ ስብሰባ አድርገው እንዲህ ብለው ተናግረዋል። እነስማቸው እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች፣ ዋናው ነገር እኛ ይህን መግለጫ የወጣንበት ምንድን ነው፣ በዛ በእሬቻ ቦታ የሚዘምሩ አሉ። ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች እነኚህ ድርጊቶች ከእሬቻ በዓል አከባበር ጋር አይገናኘም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቅፍና እምነት ተከታዮች ይህንን ሊቃወሙ ይችላሉ። የፕሮቴስታንቶችና ሌሎች ደግሞ ይሄንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያደርጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ፣ የእምነቱ ተከታዮች እንዲህ ብለው እያወሩ አንተ ከቤተ እምነቱ ወይም ደግሞ ከዋቄፈና ተከታዮች የበለጠ ስለ ባሉ አውቃለሁ የምትል ከሆነ ብራዘር ጤና ጣቢያ ሄደ ስለ ጤንነት መመርመር አለበት። የሆነ የአእምሮ መቀንጨር ስላለበ ማለት ነው። በተለይ ሙስሊሞች ምክንያቱም ደግሞ እየተናገሩ ነው። ሰዎች በተለምዶ ይህን ነገር ሙስሊም፣ ፕሮቴስታንት፣ ኦርቶዶክስ ያከብረዋል እንጂ ዋንኛው የሚያከብሩት የዋቄፈና እምነት ተከታዮች ናቸው። ስለዚህ ወንድምና እህቶች እዚህ ነገር ራቁ። አደለም ነን ሙስሊም። የሆነ የክርስቲያን የዋቄፈና የአይሁድ የፕሮቴስታንት የተለያዩ ቤተ እምነቶች ክብረ ባል ይቅርና በየዓመቱ የሚከበሩ ክብረ ባል ይቅርና መውሊድ ራሱ ማክበር በእስልምና ይፈቀዳል አደለም እንደነዚህ አይነት ነገራቶችን በጣም የሚያስጠሉ ነገራቶችን የሚደረግበት ቦታ መሄድ ይቅርና ማለት ነው። በዓላቶች የሚደረግገው እስልምና አላህ ብቻ ነው። ስለዚህ ሰዎች መኖር ያለባቸው ለእስልምና ነው። አላህ እዚች ምድር ላይ ያመጣን እርሱን በብቸኝነት እንድናመልክ ነው። ከዛ ደግሞ በዚህ ህይወት ላይ ደግሞ ቀጥ ብለን እንድንሄድ እንዲሁም ደግሞ በዚህ ህይወት ላይ ደግሞ በእስልምና መንገድ ላይ እንድንሞት እንጂ የተለያዩ ነገራቶችን እያደረግን እንድናሽቃበጥ ወይም ደግሞ ከእስልምና ያፈነገጠ ነገራቶችን እያደረግን የሆኑ ሰዎችን ለማስደሰት የምንኖርበት ዓለም አይደለም። ይህን ዓለም አላሁ Subhanahu Wa Ta'ala በቁርአንና በሐዲስ በደነገገው መልኩ የምንጓዝበት ዓለም ነው እንጂ የሆኑ ቤተሰብህን ለማስደሰት ሰንበዲ ለማስደሰት ብለህ የአላህን ትእዛዛትን አትጣስ አትጣሽ። አላህን ፍሪ። ሂጃብሽን አድርገሽ እንዲህ አይነትን ቦታ አትገኝ። አላህ ፊት ትጠየቂያለች። አንድ ሰው የዳመራ ወይም ደግሞ የጥምቀት በዓል ላይ ተገኝቶ ታቦትን እንደማይሸኝ ሁሉም ዋቅፈና የሚያከብረውን ባለ ሬቻን ደግሞ ተገኝቶ ማክበር ሐራም ነው፣ መታጠብ አለበት ብለው ነው ትልልቅ አሊሞቻችንን ያስተማሩን የተናገሩት ማለት ነው። ይህን ሲያደርጉ ግን ከራሳቸው ቤተ እምነት የሚያወጡት መግለጫ እንዲሁም እንከባበር ብለው በነገራችን ላይ ፌስቡክ ፔጅ ላይ አይቼ ነበር፣ እና መግለጫ እራሷ አውጥተዋል። ስለዚህ እንዲህ አይነትን መግለጫ እያለ እናንተ ፊታችሁን በጨዋ ጥባችሁ ምናምን ሙስሊም ወንድምና አይነቶች ለምንድን ነው የምትገኙ? አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠበቀን። ወንድምና እህቶች በተውሂድ አኑሮ በተውሂድ ላይ ይግደለን። ከእንዲህ አይነትን ነገር አላሁ ሱብሓነሁ ወተዓላ ይጠብቀን። ሀዛ ወቢላይ ተውፊቅ ወሰላ አላ ነቢና መሐመድ ዋላ አልህ ወሰክብህ ወሰለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ